ሰላም ጤና ስጥልን ውድ አድማጭ ተመልካቾቻችን፣ እንግዲህ በዛሬው ትንተናችን ላይ ኢትዮጵያ የራሷ የነበራትን ወደቦች እስከ ዛሬ ያልተጠቀማችባቸውን እንደዚሁም በጅቡቲ አሁን በጅቡቲ ተይዘው ያሉ በኤርትራም ያልሆኑ ቦታዎች አሉ። እነዚህ ስፍራዎች ኮሪደር ባለመኖሩ እንደገና ደግሞ መንገድ ባለመኖሩ የኤርትራም የጅቡቲም ሆነው ሳይቀሩ ማንም ሳያስተዳድራቸው የቀሩ ደሴቶች አሉ። ስለ እነዚህ ደሴቶች እናወራለን። ከራስ ዱሜራ እስከ ራስ ዲሞክራሲያ እንደዚሁም ከመርሳ ፋጡማ እስከ ዳህላክ ደሴቶች ያሉትን በሰፊው በመረጃ እናያቸዋለን። እነዚህ ቦታዎች እንግዲህ በባለፉት መንግስታት ችላ በማለት ኢትዮጵያ ያጣቻቸው ቦታዎች ናቸው። እነዚህ ቦታዎች እጅግ ስትራቴጂካዊ ጠቀሜታ አላቸው። ምክንያቱም የባብኤል መንደብ ቦታዎች ናቸው። የተለያዩ መርከቦች ወጪ ንግዱን የሚሳለጥበት ቦታ ነው። ስለ እነዚህ ደሴቶች ጥልቅ ትንተና እናወራለን። ሌላው ከአባይ ጉዳይ ጋር በተያያዘ የግብጽ መን መንግስት የሚያካሂደውን መንገድ እናያለን። ከዚህ ጋር በተያያዘ አብዛኛውን የግብፅ ፖለቲከኞች እንደዚሁም የግብፅ ህዝቦች ከቱርክ ጋር በተፈራረሙት ፍርሚያ መሰረት እጅግ እየተበሳጩ እና ስጋት እየገባቸው ይገኛሉ። ይህ ማለት ምን ማለት ነው? በኤፍራጦስ ወንዝ እና ጤግሮስ ወንዝ ላይ ቱርክ የገነባቻቸው እጅግ በጣም ብዙ ግድቦች አሉ፣ ከ20 በላይ የሚሆኑ ግድቦች። እነዚህ ግድቦችን ወደ ኢራቅ ነው የሚሄዱት። ወደ ኢራቅ የሚሄዱት እነዚህ ወንዞች በከፍተኛ ሁኔታ ተገድበው የሚሄደውን የውሃ ፍሰት በመለካት ብቻ ለኢራቅ በነዳጅ መልክ ቅያሪ አድርገዋል፣ እና ይህንንም ተፈራርመዋል። ስለዚህ የግብጾች ስጋት ምንድን ነው? የኢራቅ እጣፈንታ በእኛ ላይ እንዳይደርስ ብለው ይፈራሉ። ግብጽ እንደምናውቀው ነዳጅ አምራች ሀገር ናት። ጋዝም ታመርታለች። ለእስራኤል ኤክስፖርት በማድረግም ትታወቃለች። ወደ ሌሎችም አካባቢዎች ማለት ነው። እና ግብጽ ውስጥ ነዳጅ እንዳለ ይታወቃል። አሁንም ነዳጅ ያመርታሉ። ስለዚህ በኋላ ላይ የግብጾች ስጋት ምንድን ነው? ኢትዮጵያ ይሄንን ውሃ እንዳትሸጥልን ነው ያሉ ያሉት። አሳሪ ውል ያለ ገንዘብ በነጻ አባይን ውሃ እንዲጠቀሙ ያስችላቸዋል። ይህንን ነገር ኢትዮጵያ የምታደርገው አይመስለኝም። ስለዚህ መጨረሻ ላይ በኋላ ላይ እያንዳንዱን የውሃ ጠብታ ግብፅን እንደዚሁም ሱዳንን የምታስከፍል ይሆናል ማለት ነው። ጠቅላይ ሚኒስትሩ ከዚህ በፊት ተናግረዋል። ለግብፅ የቀረባት ነገር አሁን ላይ ምንድን ነው? ወርቁ ከዚህ ከአሶሳ ከወለጋ ይዞት የሚሄደው ወርቅ ቀርቶባቸዋል። እንደዚሁም ደለሉ ቀርተዋል። ይሄ ደለል ለግብፅ ከፍተኛ የሆነ ፈርታይል የሆነ ሶይልን ይዞ በመሄድ ለሱዳን እንደዚሁም ለግብፅ ጨምሮ ከፍተኛ ምርትን የሚሰጥ ነው እና በብዛት እንግዲህ እንደሚታወቀው አውሮፓን የምትቀልበው ግብፅ ናት። አረቦችን ጠቅላላ የምትቀልበው ግብፅ ናት። ከዚህ ጋር በተያያዘ ሰፊ ትንተና እንሰጣለን። ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ እያለን፣ ለሌሎች ሼር በማድረግ አበረታቱን እያለን ወደ ትንተናዎቹ እናልፋለን። እንግዲህ በመጀመሪያ የምናየው እነዚህ መረጃዎች እስከአሁን ድረስ ይፋ አልተደረጉም። ከራስ ካሳ እስከ ራስ ዱሜራ የኢትዮጵያ ግዛት የነበረ አሁንም አፋሮች የሚመራ ነው። እነዚህ ባህር አካባቢዎች ወይም የባህር ክፍሎች በአፋራውያን በደንከሊያ ቦታ ነው የሚመሩት። እነዚህ የደንከሊያ ሕዝቦች ወይም የአፋር ሕዝቦች እስቲላው በአፋር ጎሳዎች ነው የሚተዳደሩት። ስለዚህ ኢትዮጵያ ከምጽዋ ጀምሮ እስከ አሰብ ድረስ ወደቦቿን ታስተዳድር ነበር። ይህንን ያጣነው እንግዲህ በስንፍና ሳይሆን በተፈጠረው የክፉ ሴራ ነው እና ይህንን ክፉ ማለት እንችላለን የነበሩት የወያኔ የነስባት ነጋ ቡድኖች እንግዲህ ኢትዮጵያን ከመጥላታቸው የተነሳ እየጠሏት አስተዳድረዋል። ስብሐት ይሄንን ነገር አሳልፈው ሰጥተዋል። እንግዲህ የአንድ ቤተሰብ ወገኖች ናቸው ይባላል። ተመልከቱ። በዛን ጊዜ በኤርትራ ጦርነት ወቅት ብዙ ወጣቶች ባለቁበት ን የትግራይ ወጣቶች ባለቁበት ሰዓት የኢትዮጵያ ወጣቶች አጠቃላይ የኢትዮጵያ ወጣቶች ባለቁበት ሰዓት አቶ ስብሐት ነጋ ኢሳያስ አፈወርቂ ጋር ይደዋወሉ ነበረ። እንደዚሁም ደግሞ አቶ መለስ ዜናዊ ያው ሙት ወቃሻ ያድርገን እንጂ ይደዋወሉ ነበረ። ምክንያቱም ያው የአክስተማሞች ልጆች ናቸው ስለሚባል ማለት ነው ባህር በራችንን ማሳጣት በስትራቴጂካዊ የመጣ ነገሮች ነው እነዚህ ባህር አልባ ሆነን እንድንቀር የተደረገበት ሂደት አብዛኛውን የሀያላን ፍላጎት በቀኝ ሳንገዛ እስፔሻሊ ለሌሎች የአፍሪካ ሀገራቶች ተምሳሌት በመሆናችን እምቢ በማለት የፈጠርን በመሆናችን የተነሳ የተለየ ቂም ይዘው ኢትዮጵያን እንዳታድግ ለአንድ ሎክ አድርገዋት የባህር በር እንዳታገኝ በማድረግ የኢትዮጵያን ኢኮኖሚ በማሽመድመድ እንደዚሁም ህዝቡን ለማኝ ማለት ይቻላል ለማኝ በማድረግ አካዳሚካሊ በተሰራው ሴራ አብዛኛው የኢትዮጵያ ወጣት ከትምህርት ገበታ እንዲርቅ ትምህርት እንኳን አብዛኛው ዩኒቨርሲቲዎች ቢማሩም የተቀረጸው ትምህርት ስትራቴጂ የትምህርት ካሪኩለም ወጣቱን አይምሮን የሚቀይር ሳይሆን ወደኋላ የሚያስቀር ነበረ። ምክንያቱም አብዛኛው ኢንጂነሪንግ እንግዲህ የተመረቁ በተለያየ ሙያ የተመረቁ ተማሪዎች ምንም አይነት አገልግሎት በማይሰጡበት ሁኔታ ነበረ ሲመረቁ የነበሩት። ከዛ ጋር በተያያዘ የመምህራኖች ኳሊቲ ማነስ ይታይ ነበር በየዩኒቨርሲቲዎች ይህም ነገር ከሀያላን መንግስታት ጋር የተፈጠረ ስምምነት ነበረ። ጠቅላይ ሚኒስትር መለስ ዜናዊ የፈጠሩት ከነ እንግሊዝ ከአውሮፓዎች ጋር ከአሜሪካዎች ጋር በመሆን እና በጣም ብዙ በደል በኢትዮጵያ ላይ ደርሰዋል። የበርዝ ኮንትሮሊንግ ሲስተሙን ተቆጣጥሮት ነበረ። ስለዚህ ትውልድ እንዲመክን ነበረ ሲያደርጉት ነበረው፣ ከባህር ማሳጣቱ ጀርባ ማለት ነው እና ይህንን ደግሞ ኤርትራን ከመጥቀም ውጪ ጅቡቲ እንድትጠቀም አድርጋለች ፈረንሳይ። በተለይ ፈረንሳይ የባቡር ሀዲዱን ሰርታ በከፍተኛው ሁኔታ ጅቡቲ ትጠቀማለች ይባል እንጂ ኢትዮጵያ ስትገብር የነበረው ለፈረንሳይ ነው። ስለዚህ ሶስት ቢሊዮን ዶላር የሚያክል ጅቡቲ ብቻዋን ትበላዋለች ማለት አይደለም። ምክንያቱም ጅቡቲ የቅምጥ ልጅ ናት ለፈረንሳይ አብዛኛውን ስታስተዳደር የነበረችው አሁንም ድረስ ኢኮኖሚያዋ የሚመራው ፖለቲካላ የሚመራው በፈረንሳይ ስለሆነ ማለት ነው። ስለዚህ እነዛ ዶላሮች የሚሄዱት አብዛኛው ፐርሰንት በሚባል ደረጃ በፈረንሳይ መንግስት ነበር ማለት ነው። ፈረንሳይ መንግስት ነው ኢትዮጵያ ኢትዮጵያ መንግስት ፈረንሳይን እየቀለበ ያለው ማለት ነው። ስለዚህ እያንዳንዱ ነገር ሲ ላሊበላ ሲሰራ ቤተመንግስቱ ሲታደስ ማክሮን ሲመላለስ አውሮፓውያን ወደ ኢትዮጵያ በሚገቡበት ሰዓት ያለምንም ጥቅም ያለምንም ትርፍ አይደለም፣ ትርፍ ፈልገው ነው። ጠቅላይ ሚኒስትሩ ከዚህ በፊት ተናግረዋል። አንድ መንግስት አንድን ሀገር ሲረዳ የሚያደርገው ነገር ምንድን ነው? ከጥቅሙ አንጻር ነው ሊረዳ የሚችለው። ዩናይትድ አረብ ኢሚሬትስ ጸጥ ብላ ገንዘቧን ፈሳሽ አታደርግም። የምትጠቀመው ነገር አለ። ፈረንሳይም ልክ እንደዛው ማለት፣ በእጃ ዙር በራሳችን ገንዘብ ነበር ስንረዳ የነበረው ማለት ነው። እንግዲህ ከአሰብ ጋር በተያያዘ የነዳጅ ማጣሪያዎች በ ለስላሴ ጊዜ ተገንብተው ነበር። እነዚህ የነዳጅ ማጣሪያዎች እንግዲህ ድፍድፍ ነዳጅ ነው የሚጣራባቸው። ይሄ ፋብሪካ በቀላሉ ኢኮኖሚያዊ ጠቀሜታው እንደዚህ የሚታይ አይደለም፣ ከፍተኛ የሆነ ኢኮኖሚያዊ ጠቀሜታ አለው። ድፍድፍ ነዳጁ በሚጣራበት ሰዓት የአስፋልት መስሪያ ሬንጆች ይገኙ ነበር። እነዚህ የአስፋልት መስሪያ ሬንጆች እንግዲህ ለኢኮኖሚው ምን ያህል የጀርባ አጥንት እንደሆኑ ይታወቃል። ብዙ መንገዶች የሚሰሩበት ብዙ ፋሲሊቲዎች የሚደረጉበት በዚህ መንገድ ነው፣ በዚህ በሚወጣው የአስፋልት ሬንጅ መስሪያ ነበር። ስለዚህ ይሄን ግን ኢትዮጵያ ያሏት መንገዶች ምን ያክል ደረጃ ሊደርስ ይችላል ብሎ መገመት በጣም ቀላለው ማለት ነው። ወደብ ሲኖረን ነፃነታችንም በዛን ያክል ይጨምር ነበር ማለት ነው። እንግዲህ ኢትዮጵያ በቀይ ባህር የቅርብ ርቀት ያለችበት ቦታ ከቦሊሌ እስከ መርሳ ፋጡማ እንደዚሁም የዳህላክ ደሴቶች ድረስ 43 ኪሎ ሜትር ነው። ይህ ማለት 43 ኪሎ ሜትር ማለት ሀይሌ በሁለት ሰዓት የሚሮጠው መንገድ ነው ማለት ነው። እንግዲህ በመኪና በመኪና ብንሄድ ለ25 ደቂቃ የምንሄድበት መንገድ ነው። ቦታው እንደምትመለከቱት ምንም አይነት ተራራ ቦታ የለውም፣ ለጥ ያለ ሜዳ ነው። በዓይናችን እንኳን የምናየው ነው። ምክንያቱም 43 ኪሎ ሜትር ነው። እነዚህ የደንከሊያ የአሰብ ግዛት በተፈጥሮም ሆነ በሕግ የኢትዮጵያና የኢትዮጵያውያን ብቻ ነው። ጠቅላይ ሚኒስትሩ አንድ የተሳካላቸው ነገር አለ። የብልጽግና ፓርቲ የአሰብን ጉዳይ የቀይ ባህርን ጉዳይ ከፓርቲ አጀንዳነት አስነስቶ ህዝባዊ አድርጓል። ህዝባዊ ማድረጉ ብቻ አይደለም የቀይ ባህርን ጉዳይ አለም አቀፋዊ አድርጓል። እንግዲህ ጠቅላይ ሚኒስትሩ በከፍተኛ ሁኔታ ይህንን ነገር አሳክተውታል። የዓለም መንግስታት በዚህ ጉዳይ ጣልቃ እንዲገቡ አድርጓል። እኛ ጦርነት አንፈልግም እያለ ይናገራል ዶክተር አብይ፣ ጦርነት አንፈልግም እያለ ጦሩን እያፈረጠመ ይገኛል። በተለያዩ መሳሪያዎች በተለያዩ ድሮን ቴክኖሎጂዎች እጅግ ዘመናዊ የሆኑ ጀቶችን በማስገባት ከቻይና ተንቀሳቃሽ መድፎችን በማስገባት ራሱን በጦር ኃይል እያፈረጠመ ይገኛል። የባህር ኃይልን አቋቁሟል። የባህር ኃይልን ያቋቋምንበት ብርጭቆ ውስጥ ልንዋኝ አይደለም ብሏል። እውነት ነው። ብርጭቆ ውስጥ ለመዋኘት አይደለም የባህር ኃይል የተገነባው፣ ወይንም መንደር ውስጥ የተጠራቀሙ ኩሬዎች ላይ ለመጠበቅ ኩሬን ለመጠበቅ አይደለም። በዛን ሰዓት የነበረን ኃይል በዛን ሰዓት የነበረን ግርማ ተመልሶ ሊመጣ ነው ማለት ነው። ኢትዮጵያ ይህንን የባብ መንደብ መንደብን ቦታ ተቆጣጠረች ማለት ለብዙ ነገር ራሷን አሳልፋ እንዳትሰጥ ያደርጋታል ማለት ነው። ዘፋኙ ተናግሯል። ዳህላክ ላይ ልስራ ቤቴ፣ እንዳልከዳሽ ቃል አለብኝ ብሎ ተናግሯል። ዳህላክ ላይ እነዚህ ዳህላክ ኤሪያ ላይ የጦር ስትራቴጂክ ስፍራ ናቸው። ይሄ ዳህላክ ኢትዮጵያ የራሷ የቤዝ ጦር ያለባት ቦታ ነው። ቤዝ የራሷን ቤዝ ያደረገችበት ቦታ ነው። እነዚህ ዳህላክ ደሴቶች ማለት ለግብፅ እጅግ አስኪ ቦታዎች ናቸው። ምክንያቱም ቀጥታ ከዛ የሚተኮሰው ሚሳኤል አስዋንን ነው የሚያገኘው የአስዋንን ድብ ነው ርቀቱን መለካት ይቻላል። ስለዚህ አስዋን እንዲ ወድም ከተፈለገ በቀላሉ ግብፅ አታጠቃም እንጂ ግብፅን ኮንትሮል ለማድረግ የዳህላክ ደሴቶች ዋነኛ ስትራቴጂካዊ ቦታዎች ናቸው። የጂኦፖለቲካውን ግም የሚቀይሩበት ቦታዎች ናቸው ማለት ነው። የኢትዮጵያ የባህር በር ጥያቄ ከፖለቲካ ወጥቶ በሃይማኖት አባቶች በምሁራን ከተለያዩ የህብረተሰብ ክፍሎች ጭምር መነጋገሪያ ሆኗል። ሕፃናት ሳይቀሩ እስካሁን ድረስ የፖለቲካ ፓርቲዎች ድረስ የጋራ አቋም በማውጣት ዛሬም ድረስ ትኩስ መነጋገሪያ ሆኖ እየቀጠለ ይገኛል። ይህ የቀይ ባህር ጉዳይ ማለት ነው። እንግዲህ ይህ ትውልድ በተለይ በሰላሳዎቹ ወደዚህ ያለው ትውልድ ስለ ቀይ ባህር አያውቅም። አባቶች ናቸው ምናልባት አባቶች ከ35 አካባቢ ያሉ እነዚህ ሰዎች ቀይ ባህርን በደንብ ጠንቅቀው ያውቃሉ። በተለይ ደግሞ የቀድሞ የኢትዮጵያ ወታደሮች፣ የደርግ ወታደሮች እጅግ በከፍተኛ ሁኔታ በከፍተኛ ቁጭት በከፍተኛ ስሜት የሚናደዱበት ነው። ኤርትራን እስካሁን ድረስ እንደ ሀገር ሳይሆን እንደ ክፍለ ሀገር የሚቆጥሩበት ጊዜ ነው። የትኛውም ኢትዮጵያዊ አርባዎች ውስጥ ያለ ኢትዮጵያዊ ኤርትራን እንደ ሀገር አይደለም የሚቆጥሩት፣ እንደ ክፍለ ሀገር ነው። ኢሳያስ አፈወርቄ እንደምትመለከቱት እንደሚታወቀው የአፍሪካው ኪም ጆንግ ኡን ነው የሚባለው። ለሀገሩ ያልበጀ ለህዝቡ ያልበጀ ሰው ነው። ይህ ሰውዬ አንድም ተቋም አንድም አንድም ተቋም ያልገነባ በሀገሩ አብዛኛው የኤርትራን ህዝብ እንዲሰደዱ ያደረገ በአረንቋ ውስጥ ከቶ በጭቆና የሚገዛ የሃይማኖት እኩልነት የሌለበት፣ የፆታ እኩልነት የሌለበት፣ የእድሜ ገደብ እኩልነት የሌለበት ሀገር ነው የመሰረተው። ይህ ሰውዬ ኢትዮጵያ ነበር እዛ ሆኖ ኮንትሮል ሲያደርግ ነበረው የነበረው ኢሳያስ ቀላል ሰው አይደለም፣ ቀላል የምንለው ሰው አይደለም። በዘመኑ በጣም የሚገርመው ነገር ከፍተኛ ገቢ ሲያገኝ የነበረው ከኢትዮጵያ ነበረ። በጣም የሚገርመው ነገር ኤርትራ በአንድ ሰሞን እንደሚታወቀው ከአፍሪካ ሁለተኛ ቡና ኤክስፖርተር ሆና ነበር። ኤርትራ በፍጹም ቡና የምታመርት ሀገር አይደለችም፣ ወይም ስኳር የምታመርት ሀገር አይደለችም። ብርቱኳን አለ፣ የብርቱኳን እርሻዎች አሉ፣ የሎሚ እርሻዎች አሉ፣ እንደዚህ የሙዝ እርሻዎች አሉ። ከዚህ በፊት ኢትዮጵያውያን የተከሏቸው ከእስራኤል አምጥተው እዛ ቦታ ላይ የተከሏቸው አሉ ነገር ግን ቡና የምታመርት ሀገር አለችም እንደዚሁም አትክልት የምታመርት ሀገር አለችም። አብዛኛው ቡና በርበሬን ጨምሮ ኤርትራ ውስጥ አይበቅሉ። ኬት ነው ታዲያ የኤርትራ ህዝብ የሚያመጣው ጤፍ? ኬት ነው የሚያመጣው ጤፍ የሚበሉት? በኮንትሮባንድ በሚገባ እቃ። በወቅቱ ኢሳያስ ኢትዮጵያን እስካሁን ድረስ ለመቆጣጠር ያሰበውና አብይ እምቢ ያለው በኢትዮጵያ ፖለቲካ ላይ ሰርጎ መግባት ይፈልግ ነበር። የኤርትራ ሰላዮች በከፍተኛ ሁኔታ ኢትዮጵያ ውስጥ ተንቀሳቅሰው ይኖሩ ነበር፣ ይሰሩ ነበረ። አንድ መረጃ አይቼ ነበረ እና ባልሳሳት መቂ ካቶሊክ ቤተክርስቲያን ውስጥ ያስተምር የነበረ አንድ ኤርትራዊ እድሜ ልኩን ሲያስተምር የነበረ ሲያገለግል የነበረ አንድ ኤርትራዊ በኋላ ላይ ውጭ ከወጣ በኋላ የኤርትራ የኢትዮጵያ ተቃዋሚ ሆኖ ኤርትራዊ ሆኖ ብቅ አለ። እና አብዛኛው ሰው በጣም ተደናግጦ ይህ ሰው ይህ ግለሰብ ጉያችን ተሸሽጎ አብሮን ኖሮ አብረውን በልቶ ጠጥቶ አብሮን አድሮ ማህበራዊ ህይወት አሳልፎ እንዴት ነው ኢትዮጵያን በዚህ ልክ ይጠላ ይችላል ብሎ ብዙ ሰው የተደናገጠበት ማለት ነው። በከፍተኛ ሁኔታ ኢሳያስ ሰላዮችን ሰርጎ በማስገባት ይታወቃል። የመንግስት መዋቅር ውስጥ ራሱ በማስገባት ይታወቃል። አሁን ይሄ ነው አልሆን ያለው እና አብይ እምቢ ያለው ማለት ነው። ወደ መርከቦቻችን ስንመጣ በኢትዮጵያ ባህር ኃይል ኤፍኤስኤስ የተባለችው የጦር መርከብ ነበረች። ይች የጦር መርከብ በጣም የምትገርም መርከብ ናት። እዚህ የጦር መርከብ ላይ ከ1977 እስከ 1983 የመንግስት ለውጥ እስከሚደረግ ድረስ አንድ ፒቲ ኦፊሰር ሳሙኤል አረጋ ገብረ ማርያም የሚባሉ ሰው ነበሩ። እና ይሄ ፒቲ ኦፊሰር ሳሙኤል እንደሚናገሩት ከሆነ የባህር በር ባለቤትነት ለኢትዮጵያ ዘርፈ ብዙ ጠቀሜታ ነበረው ብለው ይናገራሉ። በፊት እንኳን ማለት ነው እና ብዙ ጊዜ ሲነሳ የነበረው የኢኮኖሚ ተጠቃሚነት ነው። ኢትዮጵያ የባህር በር ለምን ያስፈልጋታል ሲባል የኢኮኖሚ ተጠቃሚነት ነው። ነገር ግን ይህ እንደተጠበቀ ሆኖ ኢትዮጵያ የባህር በር ባለቤት ብትሆን የደህንነት ዋስትና ያላት ሀገር እንደምትሆን እሙን ነው። አንድ ሀገር የትኛውም አይነት የወደብ አማራጭ ቢኖረው ልክ በራሱ እንደሚተዳደር የባህር በር ወይንም ወደብ ያክል ደህንነቱና ሚስጥራዊነቱ የተጠበቀ አገልግሎት ሊያገኝ አይችልም። የራስ ባህር በር ካለ የሚወጣውም የሚገባውም ነገር ደህንነትም ሆነ ሚስጥራዊነት ለሌላ ወገን ሊተላለፍ አይችልም። እዚህ በባህር በራችን በኩል ለምሳሌ በባህር የሚመጣ እያንዳንዱ ነገር ጅቡቲ አውቃው ነው። ወደ ኢትዮጵያ የሚገባው ማለት በጅቡቲ ይፈተሻል፣ ይታያል፣ ይመረመራል። ሌሎችም የአውሮፓ ሀገራቶች እዛ ጅቡቲ ላይ የሰፈሩ በሙሉ ኢትዮጵያ ምናዝ እንዳስገባች ምን እንዳስወጣች ያውቃሉ ማለት ነው። ምንም አይነት ወታደራዊ የሆነ ሚስጥር አይኖርም ማለት ነው። ምናልባት ድንገት በካርጎ አውሮፕላኖች ካልገቡ በስተቀረ ማለት ነው። በቀጥታም ይሁን በተዘዋዋሪ የሌሎች ሀገራት ይሁንታን ፍተሻን የሚያልፉ ናቸው እነዚህ በመርከብ የሚመጡ የትኛው ሚስጢራዊ ነገሮች ወደ ሀገር ውስጥ የሚገቡ እነዚህ ሚስጢሮች ደግሞ ህዝብን እንደዚሁም ሀገርን ለአደጋ የሚያጋልጡ ናቸው በተለይ እንደ ኢትዮጵያ ከፍተኛ የህዝብ ብዛት 130 ሚሊየን እንዳላት ህዝብ ያላትን የፍላጎት ማደግ ባለባት ሀገር ውስጥ ሻ የሚያስከትለው ጉዳት በጣም እጅግ የከፋ ነው የሚሆነው። ስለዚህ የባህር በራችንን በዲፕሎማሲያዊ መንገድ በተለይ አብይ አህመድ የሚናገረው ነገር አለ። በዲፕሎማሲያዊ መንገድ በሰላም አምስት ዓመት ስንለማመጥ ቆይተናል። አሰብ አሰብ አሰብ እያለን ከኢሳያስ አፈወርቄ ጋር ስንነጋገር ነበረ ብሏል። ይህንን ሁሉ ዝምታ ይህንን ሁሉ ልልምምጥ ምንድን ነው ዲፕሎማሲያዊ ነገር ለመጨረስ ነው ሀሳቡ። የኤርትራ ሀይሎች እንደሚታወቀው በፍጹም ዲፕሎማሲ የሚባል ልምምጥ፣ ሽምግልና የሚያውቁ አይደሉም እነዚህ ሰዎች በሴራ የኖሩ ናቸው። ደማቸው ውስጥ ደም ስራቸው ውስጥ የገባው ሴራ ነው ተንኮል ነው የገባው። እነዚህ ሰዎች ካልተነሱ፣ ከስፍራቸው ካልተነሱ በስተቀረ አዲስ ጄኔሬሽን ካልተለወጠ በስተቀረ በፍጹም ኢትዮጵያ ታገኛለች ብሎ አሰብን ታገኛለች ብሎ በዲፕሎማሲያዊ መንገድ አሰብን ኢትዮጵያ ወደ ቀይ ባህር ትገባለች ብሎ ማሰብ እጅግ ከባድ ነው የሚሆን። ምክንያቱም ባላቸው ህዝብ አንዲት ጠይት ተኩሶ መሞት ነው የሚፈልጉት። እነዚህ ሰዎች በፍጹም ኤርትራ በዲፕሎማሲያዊ መንገድ እንግዲህ በጣም ብዙ ነገር ነው ለኤርትራ ኦፈር እየተደረገ የነበረው አየር መንገዱን ድርሻ እስከመስጠት ድረስ፣ ኤሌክትሪክ በነጻ እስከመስጠት ድረስ፣ የእርሻ ቦታዎችን በነጻ እስከመስጠት ድረስ፣ ከግድቡ ድርሻ እስከመስጠት ድረስ፣ ኤርትራን የኤርትራን ኢኮኖሚ እስከማሳደግ ድረስ፣ መንገዶችን እስከመስራት ድረስ፣ ፋሲሊቲዎችን ለኤርትራ እስከ መስራት ድረስ ተደርሰው ነበረ። እነዚህ ስምምነቶች በሙሉ ኢሳያስ አፈወርቅ አልፈልግም። ህዝቡ ላይ ምን ቢጨክን ነው ምን ቢበድል ነው? ስንመለከቱ ከዚህ በፊት የኤርትራና የኢትዮጵያ ወደቦች፣ የድንበር ቦታዎች በተከፈቱበት ጊዜ በብዛት ወጣቶች ወደ ኢትዮጵያ ፈልሰው ነበር። እጅግ በብዛት ማለት ነው። ነገር ግን ኢሳያስ ይሄንን ሲያይ እጅግ በጣም ፈራ። ምክንያቱም ወጣት እየሄደበት ነው፣ እየሸሸበት ነው። ከኢትዮጵያ ወደ ኤርትራ የሚሄድ ሰው የለም። ብዙ ሚዲያዎች ላይ ታያላችሁ። አንድ ሆቴል ለማረፍ በብዙ ሺ ነው የሚከፈለው። ምግብ ለመብላት በጣም ብዙ ገንዘብ ነው የሚከፈለው። እንጀራ ብርቅ የሆነበት ሀገር፣ ንጹሕ የመጠጥ ውሃ ብርቅ የሆነባት ሀገር ውስጥ ሰው ምን ብሎ ነው መብራት በሌለበት እንደገና ደግሞ፣ በጣም ነው የሚያስቀኝ። አንድ ነገር አለ። አስመራ ከተማ የአፍሪካ ንጹህ ከተማ ናት ይባላል። እንዴ ወገኖች፣ ሰው የሚበላው ነገር ከሌለ ምን ሊያቆሽ? ምናልባት አዲስ አበባ ላይ የሙዝ ልጣጭ አትክልት ተራ ሊታይ ይችላል። ሙዝ ስላለ ነው ልጣጩ የኖረው። የሚበላ ነገር ስላለ ነው የሆነ ነገር የሚቆሽሸው። የሚሰራ ስራ ሲኖር ነው አንድ ሰው የሚሳሳተው። እዛ ምንም ስህተት ከሌለ ምንም የሚበላ ነገር ከሌለ ሰው እንዴት ነው ሊያቆሽሽ የሚችለው? በፍጹም ሊያቆሽሽ አይችልም። በጣም የሚያስደንቀኝ ነገር ቢኖር ይህ ነው። ራ ካልተሰራ መንገዶች ሰሞኑን አስር ፖሎች ተተክለው ያውም በጀነሬተር የኮሪደር ልማት ለማስመሰል ነው መሰለኝ። በጣም ብዙ ሚዲያዎች ሲቀባበሉት ነበረ። ወደ ራሳችን ሀሳብ ስንመለስ ኢሳያስ አፈወርቄ እንግዲህ ዛሬ ተመልሰዋል። በውሰት አውሮፕላን ነው የተመለሰው። ኢሳያስ አፈወርቄ ምንም አይነት ኦፊሻላዊ የሆነ ስምምነት ሳያደርጉ እጅግ በጣም የኤርትራ ሚዲያዎች ኤሊቶችን ጨምሮ በከፍተኛ ሁኔታ ሲያራግቡት ነበር። ኢትዮጵያ ጉድሽ ፈላ፣ ግብጽ ከዚህ በኋላ የኤርትራና ግብጽ የጦር ስምምነት ያደርጋሉ፣ እንደዚህ አይነት ድጋፍ ያደርጋሉ። በጣም በጣም እጅግ በጣም ብዙ ወሬ ሲናፈስ ነበረ። ከዛም አልፎ ተርፎ ለግብፅ ለኤርትራ አስገባች ተብሎ ሰሞኑን አንዳንድ የሳተላይት መረጃዎች እየወጡ ነበር። ነገር ግን ግብጽ ምንድነው ያለችው ያንን የጦር መሳሪያ ቀጥታ ለሱዳን አሳልፋ እንድትሰጥ ነው ያዘዘቻት ኤርትራን እየጋለበቻት ነው የምትገኘው፣ ግብጽ በዚህ ሰዓት በደንብ አድርጋ ቁጭ ብላ የምትሰቅባት ሀገር ብትኖር ኤርትራ ናት። ግብጽ ኢትዮጵያን ከዚህ በኋላ በከፍተኛ ሁኔታ እየፈራች ነው የምትገኘው። የግብጽ ጎሮሮ የተያዘው በኢትዮጵያ ነው። እግዚአብሔር አድሎን ኢትዮጵያን ከላይ ያደረገና ግብጽን ከታች አድርጎ የውሃ ፍሰቱን ወደታች እንዲፈስ ያደረገው በግብጽ በኩል ምናልባት ውሃ ብናገኝ ቢሆን ኖሮ የኢትዮጵያ ሕዝብ በውሃ ጥም አይደለም በብዙ ነገር ሊያልቅ ይችል ነበረ። ይህንን እንግዲህ ምናልባት ክፋታቸውን አይቶ ነው መሰለኝ እግዚአብሔርም ይህንን ነገር አላደረገም። እና የአባይ ግድብ ተገድበዋል። ከዚህ በኋላ ጠቅላይ ሚኒስትሩ የሚያስመርቋቸው ግድቦች አሉ። ከ አስር አመት በፊት የተጀመረ የደዴሳ ወንዝ አለ። ደዴሳ ወንዝ ላይ የሚገደበው የተገደበው አርጆ ደዴሳ ግድብ አለ። ይህ ግድብ በጣም የሚገርማችሁ ነገር እጅግ ከፍታ ያለው ግድብ ነው። እዛ አካባቢ ላለው እስፔሻሊ ኦሮሚያ ክልል ላይ ላለው የእርሻ ልማት ከፍተኛ የሆነ ለውጥን የሚያመጣ ነው። አነስተኛ የሆነ የሃይድሮኤሌክትሪክ ዳም ነው። ለመስኖ የተገደበ ግድብ ነው። ከዚህ ጋር በተያያዘ የመገጭ ግድብ አለ። ይህ የመገጭ ግድብ እንደዚሁ ለጎንደር ሙሉ በሙሉ የውሃ የንጹህ መጠጥ ውሃ የእርሻ 420 የሚያክሉ አርሶ አደሮችን ነው ተጠቃሚ ያደርጋል የሚባለው። እነዚህ የአባይ ገባሮች በተለይ ደዴሳ አንድ አራተኛውን ድርሻ ይዘ አንድ አራተኛውን የሚደርሰውን ድርሻ የሚያዋጣው ደዴሳን ወንዝ ለመስኖ ልማት ተደረገ ማለት ለግብጽ ሌላ ጫጫታ ነው፣ ሌላ ጂኦፖለቲካዊ ማቅ ነው የሚያስለብ ብሳት ግብፅን። ነገር ግን ምንም የምትፈይደውም ምንም የምታመጣው ነገር አይኖርም። ጠቅላይ ሚኒስትሩ በሚስጥር አድርገው ይህንን ይዘውታል። ስለዚህ ግብጽ ያላትን ነገር ምንድን ነው? መደራደር ነው። የምትደራደረው ነገር ደግሞ አንድ ሰው ለድርድር የሚቀርበው በእጁ አንድ ነገር ሲይዝ ነው። እኔ ውሃ አለኝ አንተ ምን አለ፣ እኔ ውሃ ከሰጠሁ አንተ ምን ትሰጠኛለ? ነው ጨዋታ የሚሆነው። ድርድር ከተባለ ሰጥቶ መቀበል ነው። ኢትዮጵያ የምትሰጠው ነገር አላት፣ በጣም ብዙ የምትሰጠው ነገር አላት። ለግብጽ ውሃ እየሰጠች ነው። ውሃውን እሰጥሻለሁ አንቺ ምን ሰጭኛለች? ነው ስለዚህ የግብጽ እጅ ላይ ምን አለ? ነዳጅ አለ ዶላር ሊኖር ይችላል። ምናልባት ደግሞ የኢትዮጵያ መርከቦች ፍሪሊ በስዊስ ካናል የሚያልፉበትን ነገር የኢትዮጵያ መንግስት ሊያመቻች ይችላል። ከዚህ በኋላ ግብፅ ኢትዮጵያ ስር ነው የምትሆነው። በተለይ ከነዚህ ሶስት አምስት ዓመታት በኋላ ግብፅ ምንም ማድረግ የማትችልባቸው ሁኔታዎች ይፈጠራሉ። ምንም ማድረግ የማትችልባቸው ምክንያቱም ኢትዮጵያ ራሷን በኢኮኖሚ እያፈረጠመች ትገኛለች፣ በጦር ኃይል ራሷን እያፈረጠመች ትገኛለች። ዲፕሎማሲዋ በከፍተኛ የሆነ ሁኔታ እየጨመረኝ፣ ስለዚህ አውሮፓ ኢትዮጵያን ይፈልጋል። እዚህ አካባቢ ያሉት አረቦች ኢትዮጵያን ይፈልጋሉ። አሜሪካ ሳትቀር ኢትዮጵያን ትፈልጋለች። ኤርትራ ማነው እስራኤል ራሱ ሳትቀር ኢትዮጵያን ይፈልጋሉ። የግብፅ ተሰሚነት እጅግ በከፍተኛ ሁኔታ እየቀነሰ ነው የሚገኘው ማለት ነው። ሌላ አንድ የሚያስገርም ነገር አለ። ግብፅ እንግዲህ ሰሞኑን ከዚህ በፊትም በተመሳሳይ ጊዜ የቀይ ባህር ጉባኤን ታዘጋጃለች። ግብፅ በየትኛውም ሁኔታ ኢትዮጵያን የማግለል አሻጥር ነው እየሰራች ያለችው። ሰሞኑን የተደረገው ኢትዮጵያን ያገለለው የሳውዲ አረቢያና የግብፅ መድረክ አለ። በተለይ በቀይ ባህር ዙሪያ ምንድነው አላማው የሚለውን አለብን አሁን ባለው ሁኔታ ቀይ ባህርን በቀጥታ ባይዋሰኑም ከቅርበትና ካላቸው ብሔራዊ ጥቅም አንጻር በባህሩ ዙሪያ ከፍተኛ ፍላጎት ያላቸው ሀገራቶች አሉ በዚህ መድረክ ላይ ሁለት ቁልፍ ሀገራት ገሸሽ ተደርገዋል እንዲሁም ሶስት ሀገሮች ናቸው እስራኤል የተባበሩት አረብ ኢምሬት ና ኢትዮጵያ ናቸው እነዚህ ሀገራቶች ለምን ተገለሉ ብለን መጠየቅ አለብን በተለይ እስራኤል ና ኢትዮጵያ ዩናይትድ አረብ ኢምሬት ማለት ነው ስፔሻሊ ደግሞ ኢትዮጵያ ላይ በጣም የበዛ ቅሬታ አለ ጠቅላይ ሚኒስትሩ ከሶስት ዓመታት በፊት በተወካዮች ምክር ቤት በቀረቡት ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ እንደራሴ ተያያዥ ጥያቄ ቀርቦላቸው ነበር አስታውሳለሁኝ ቀይ ባህር ለእኛ ብቸኛው መግቢያና መውጫችን ነው ብለው ነበር ሳውዲና ግብጽ ግን ሆን ብለው ሊያገሉም ፈልገዋል እኛ ምን እያደረግን ነው ያለ ነው የሚል ጥያቄ አንስተው ነበር እንደ ራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩ ከስምንቱ አባል ሀገራት አራቱ የኢጋድ አባላት ናቸው በጣ በጣም የሚገርመው ነገር እነዚህ አራቱ የኢጋድ አባላት ሀገሮች ናቸው እና እነዚህ የኢጋድ አባላት ሀገራት ሆነው እንዴት ይህንን አግላይነት ማስቆም አቃተን የሚል ጥያቄ ነበረ ያነሱት ለጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። እና ጠቅላይ ሚኒስትሩ በዛን ጊዜ ጥልቅ የሆነና ተስፋን ያዘለ ምላሽ ሰጥተዋል። በጣም ያስደሰተኝ ነገር ነው። እና በምሳሌ ነበረ ሲናገሩ የነበረው ምንድነው፣ ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም ብለዋል። አንዲት ወፍ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አደለም፣ የምትበርበትን ክንፍ ተማምና ነው ብለው ነበረ እና ኢትዮጵያ ዛሬ ቀይ ባህር ቀይ ባህር ቀይ ባህር ትላለች እና አትጠራጠሩ ከ10 ከ15 ዓመት በኋላ በሌሎች ራቅ ባሉ ሀገራትም ራሱ ጥቅም አለኝ ትላለች ማለት ኢትዮጵያ ቤዛን ትሰራለች ማለት፣ ግብጽ ላይ ምናልባት ጥቅም አለኝ ልትል ትችላለች። ኢትዮጵያ ካላት ጂኦፖለቲካዊ አንጻር ጉልበት አንጻር ኖኖኖኖኖ ልታደርጉ አትችሉም ማለት የምትችልበት ጊዜ ይመጣል፣ እያሉ ነው ጠቅላይ ሚኒስትሩ እየተናገሩ ያሉት። ስለዚህ የእኛ ተጽዕኖ እዚች ቀይ ባህር ሰፈር ላይ የሚቀር አይደለም። የኢትዮጵያ ተጽዕኖ የመን ይደርሳል። ሳኡዲ አረቢያ ይደርሳል፣ ገልፍ ሀገራቶች ላይ ይደርሳል። ኖ ጥቅም አለኝ ኢትዮጵያ እዚህ ቦታ ላይ ጥቅም አለኝ። ምክንያቱም ዲፒ ወርልድ እንደምታውቁት ሶማሌ ላንድ አለ ሶማሊያ ጅቡቲም ጨምሮ የዩናይትድ አረብ ኤምሬት ከዛ መጣ። እዚህ ጥቅምዋን ለማስከበር እየሰራች ትገኛለች። ተመልከቱ፣ ቱርክ በሶማሊያ ላይ ያላትን ተጽዕኖ። ጥቅሟ ስላለ ነው ቱርክ ከዛ መጣ፣ ከአውሮፓ መጣ። ቀይ ባህርን ተሻግራ እዚህ ሶማሊያ ጥቅሟን ለማስከበር እየሰራች የምትገኘው ይህ ገሸሽ የማድረግ ጉዳይ ለትንሽ ጊዜያቶች ነው የሚሆነው። ውስጡን ስንፈትሸው ጠንሳሾችን ማወቅ እንችላለን። እነዚህ ከጠንሳሾቹ መካከል ዋነኛዋ ግብጽ ናት። የኢትዮጵያ ታሪካዊ ጠላት የምንላት ግብጽ ናት፣ ከፈረኖቹ ጊዜ ጀምሮ ማለት ነው። ይህንን ሀሳብ በ2018 ከነበረበት ያንቀሳቀሰችው ግብጽ ናት። ግብጽ በማንኛውም መድረክ ኢትዮጵያን ከዲፕሎማሲና ከኢኮኖሚ ከባቢ ማራቅ ነው የምት የምትፈልገው የምትሻው። ሁል ጊዜም ግብጽ በተለይ ከፖለቲካና ከኢኮኖሚያዊ ነገሮች ኢትዮጵያን ማራቅ ትፈልጋለች። በየትኛውም ሁኔታ የምትሰራው ነገር ቢኖር የኢትዮጵያን ከፍታ አትፈልግም። ኢትዮጵያ ተነሳች ማለት ግብጽ ተኛች ማለት ነው። ኢትዮጵያ ወደ ከፍታ ወጣች ማለት ግብጽ ቁልቁለት ውስጥ ነው የምትቀረው። ሌሎቹ ቀሪዎቹ ስድስት አባላት ሀገራት ደካማ የሚባሉ ናቸው። ምናልባት ከሳውዲ ጋራ ትከሻ ለትከሻ ታካክ የምትችለው ግብጽ ብቻ ናት። በዚህ በቀይ ባህር ዙሪያ ማለት ነው። ሚናዋ የጎላ ስለሆነ ከሳውዲን መለማመጥ ወይም ሳውዲን በዲፕሎማሲ መያዝና ኢትዮጵያን ገለል ማድረግ ነው የምትፈልገው ማለት ነው። የሌሎቹ አባል ሀገራቶች የሳውዲንም የግብጽንም አጀንዳ ነው የሚያስፈጽሙት። ኢትዮጵያን የማግለል አጀንዳ የግብጽና የግብጽ ነው ማለት። በዚህ የባህር በር ጉዳይ ላይ የግብጽ ተጽዕኖ በከፍተኛ ሁኔታ አለ፣ ኤርትራን እስከ መገንጠል ጀምሮ ማለት ነው። በጣም አንድ የሚገርመኝ ምሳሌ አለ። በከተማችን የመኪና ፖኬዮ ይሰረቃል። በአዲስ አበባ ላይ አብዛኛውን የቆመ መኪና የሚሰርቁ ሌቦች አሉ። እነዚህ የጎን መመልከቻ መስታወት የሆነው ነው ስፖኪዮ ሰርቀው በጃዙር ከሌባው መልሰው ይገዛሉ። የመኪናው ባለቤት ከሌባው ነው የሚገዙት። በጃዙር ነው እንግዲህ የሚገዙት የራሳቸውን ስፖኪዮ መልሰው ማለት በጃዙር የገዙትን ስፖኪያቸውን ያገኛሉ ገንዘብ ከፍለው። ነገር ግን ሌባውን አያገኙትም። የኢትዮጵያ የባህር በር ጉዳይ እንግዲህ የስፖኪው አይነት ነው ማለት። ሰጥቶ መቀበል የሚለው አካሄድ ከሌባው እጅ እንደ መግዛት ማለት ነው። ሰጥቶ መቀበል የምንለው ነገር አሰብ፣ እንደዛ ነው የሆነብን። አሰብን የተቀማ ነው በጉልበት ነው እና በጉልበት የተቀማን ባህር በር እንዴት ነው የምናስመልሰው? ይሄ የቢሊዮን ዶላሮች ጥያቄ አይደለም የገንዘብ ጉዳይ አይደለም። በጉልበት ነው የተቀማ ነው። ስለዚህ ይሄንን ነገር እንዴት ነው ልናስመልስ የምንችለው? እንዴት እናስመልሰዋለን የሚለውን ነገር የኢትዮ የኢትዮጵያ ሕዝብ ማወቅ አለበት፣ ጠንቀቆ ማወቅ አለበት። ጠቅላይ ሚኒስትሩ ዲፕሎማሲ ብለዋል። ከኤርትራ ጋራ ዲፕሎማሲ አልሆነም። ዲፕሎማሲ የማይሆን ነገር ነው። ኤርትራ አትፈልግም፣ አሸማጋይ አትፈልግም፣ ሽምግልና አትፈልግም። ራሽያን ብትሆን ቻይናን ብትሆን ኤርትራ ሽምግልና አትፈልግም። የምትፈልገ ሀገር አይደለችም። እነዚህ ኤሪያዎች እስካሁን ድረስ ኢትዮጵያን ይፈልጋሉ። የአፋር ሕዝብ ኢትዮጵያን ይፈልጋል። ሰው የማይኖርበት ኦና መሬት ነው፣ ኦና ምድር ነው። የኢትዮጵያን መነሳት ኢትዮጵያውያንን ይፈልጋሉ። መሬቱ፣ ባህሩ፣ ውሃው እያንዳንዱ ኢቭን ግመሎቹ ሳይቀር የኢትዮጵያን ሰንደቅ አላማ ይፈልጉት። እንዴት ነው የሚለው ነገር እጅግ በጣም አወዛጋቢ አከራካሪ ጉዳይ ነው። መመለሱ የማይቀር ጉዳይ ነው። ምናልባት ጠቅላይ ሚኒስትሩ ተናግረዋል። በ30 ዓመት የተነጠቅነውን እስከዛሬ ድረስ 30 ዓመት ሞልቶታል። ስለዚህ በአንድ ጀንበር አሰብን እናስመልሳለን ማለት አይደለም። የጊዜ ጉዳይ ነው የሚፈታው። ነገር ግን 30 ዓመት አንጠብቅም ብሏል። 30 ዓመት የማንጠብቅበት ምክንያት ኢትዮጵያ አሁን ያለችበትን ሁኔታ ማየት ነው። ስለዚህ ኢትዮጵያ አሁን ያለችበት ሁኔታ ካየን ሰላሳ ዓመት የምንጠብቅበት ጊዜ አይደለም። ነገር ግንም ደግሞ በአንድ ጀንበር ደግሞ የምናደርገው ነገር አይደለም ማለት ነው። ኑሮ ውድነቱ የሚቀንስበት ሁኔታ፣ ሀገራችን ሰላም የሚሆንበት ሁኔታ የኤርትራ ኤርትራ የምትጋልባቸው ፋኖ ሻኔዎች አደብ ገዝተው ወያኔ አደብ ገዝተው ሰሞኑን ጦርነት እንግዲህ እያሰቡ ነው፣ የጦርነት ጉሰማ እያሰሙ ነው የሚገኙት። እነዚህ ሁሉ የትግራይ ሕዝቦች ነፃነት ይፈልጋሉ፣ የሰላም አየር መተንፈስ ይፈልጋሉ። ነገር ግን አብይ፣ አሁንም እየሰራ ያለው በእነዚህ ጋላቢዎቻቸው መካከል ነው እና ቀልብ ይስጣቸው ልቦና ይስጣቸው ማለት እንወዳለን። በዚህ አጋጣሚ ይህንን የምትሰሙ የምትከታተሉ ውድ ተመልካቾቻችን አድማጭ ተመልካቾቻችን ሼር፣ ሰብስክራይብ በማድረግ ቻናሉን እንዲያድግ አገዞን እንላለን። በሌላ ትንታኔ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜን ተመኘን። ሰላም ሁኑ።